ይሄው ቤተሰብ እንግዲህ ወደ ክርስትና ቤት ደርሻለሁ። እንደዚህ ሙሽራ መስላችኋል። አሁን እየወጣን ነው ማለት ነው። መምህር ምንድን ነው ነጠላ ያለበሱት ነው? ገና እየወጡ ስለሆነ ከፊት አዘነ የሚለብሱት በጣም በቃ ኑ፣ ንይድ፣ ተከተሉ። እሺ፣ ወበስ ፍጠን እንጂ ረፍዷል እኮ ቅዳሴው ሊገባ ነው። እየገሰገሳችሁ ሙሽራው እንዴ ምን ነው ቀደሙሳ። ዋው፣ ዋው፣ ዋው፣ ዋው! ልዩ ቀን ነው ዛሬ፣ በአታ ማርያም ነች።

እንደ እስኪ አጅቧቸው ግቡ እንጂ! ዋው ዋው ዋው! ገቦ ግቡ፣ ተቀበላቸው እስኪ እንል እያላችሁ፣ ዋው ዋው! እሺ እናንተ

ነእጁ ከንቶ የመጣ ማነው? እስኪ አስገባላችሁ። ያምራላ ልዩ ነው። የወደዚህም እንግዲህ ዛሬ እንደምታየዋቸው ማበጠጅ ተሰይመዋል። ችግር አለ። የንጉሱ ዘር ነው የበላቸው። ዝም ብለህ እ እስኪ ወደዚህ ይሄ ሁላቸው። አስገራሚ የሆነ ጠጅ ተዘጋጅቶ ነው ዛሬ የጠበቀን። ስሟ ግን ማነው የሚጣ? አለማዊ ስሟ ማን ያላቸዋል? ቤዛዊት ጽዬ ማርያም የክርስትና ስሟ። ክርስትና ቤዛዊት፣ የቤዛዊት ክርስትና ነው። እንግዲህ ዛሬ ያው እንደምታዩን ጠጅ ዋላ ዛሬ ተሰይመናል። እንዴት ነው አያዜ? እንዴ ነው የጠጅ ሰውነኛ? ጠጃም እንዳትሩኝ ነግሬያቸዋለሁ። የሰማነ ካሜራማን ጠጅ በዚህ ጠጣም፣ የራሱ በርል ያለው ትክክል ነት ነገር በምሳሌ ጠጅ በብርሌ የሚባለው እንዴ፣ ቆይ ግን እሱ ነገር አለ። ለምን ከተማ ላይ ግን ብርሌ አለ። አሁን ይሄ ማር ብቻ ነው ጠጅ እንዳይመስላችሁ በማር ብቻ የተሰራ ነው። ስለዚህ ጠጃ የሚሉ ሰዎች ማር የማያውቁ ሰዎች ናቸው። ጠጅ ለድምፅ አንደኛ ነው አሉ። እየሰማሽ ሰዎች እጅ መቅማት ሲፈልጉ እሚላለው ይመስለን። አንዳንድ ሰዎች እኔን የመሰሉ ሰዎች እጅ ለድምፅ ጥሩ ነው።